በትልቁ ና ተቀምጥ እስኪ እስ ደግና፣ ይላል አባቴ። እንዴት ነህ? ወይ የጆካ እንዴ ናችሁ? ፊስ ነው። አለን አለን፣ ሰላም ነው አለው። እግዚአብሔር ይመስገን። ምንድነው ችግራችሁ እናንተ ሁለታችሁ? ችግሩ በፊት አንድ ነገር ልንገርህ። ሰው እንግሊዝ ሀገር እየተማረ አፈቅራለሁ አለች። ስጠኝ ጆካ፣ አዳምጠኝ ጆካ

ተጀመራችሁ እዚሁ ብትማር አሪፍ ነው። አንተ አሪፍ ራስ ያላችሁን ነገር እኔ ልጀምር ካልኩኝ

ወንድ ወንድ ነው ያሳደገኝ። እንዳንተ አይነቱ አያስፈራራኝ። አንቺ ሚውታ እናረግም። ቆይ ቆይ፣ በስነ ስርዓት እናውራ እኮ። አውራ አንቺ። ሙሉ ጎጃም አታርፊ አንቺ። በቃ ተይ፣ ዝም በይ አንቺ። አንቺ ዝም እኛ እኛ አንቺ እኔ ዱባይ ሀገር አለው ብዬ ህግ የምፈራ ልጅ አይደለሁም። መርገጥ ካለብኝ አይውልሽ አስተማሪ አድርጌ ነው የምረግጥሽ። ልጄ ሙለር እባላለሁ፣ ታውቂኛለሽ። በቃ ስምን አስተዋውቃታል። ታውቃለች እኮ ተነቅሰዋለች። ታውስ ስለዚህ አሁን ሰላም ተባባሉ፣ ሰላም አውርዱ። አዝኜለት ነው ማለት እንዳያለቅስ። በቃ ሙዚቃ ምርቃት ላይ ነው አይደለ? ላይ ጆከር የፖለቲካ ሙዚቃ ከፍቶ እንዳይባረሩ

በቃ እኛ እናዋጣ፣ በኋላ የለቅሰው ምግቡ ገብቶ እኛ የሻችንን ተወጠናል። እንደ አንድ ወንድም እንደ አንድ ወንድሞችሽ ራሳችንን እንትን ተወጠናል። ቀሪውን እዛው ጨርሱ። እንደኛ የሚያዝንልሽ ሰው እኮ የለውም፣ ግን እውነት ነው። ተረስቶት የለቅሶ ዘፈን ልስሽ ራሱ እኮ ለአንድ ቀን ያክል እንጂ ሁለተኛ ቀን እኮ እንደገ ግን በነገር የሰከርሽ በአጥንትሽ የቆምሽ ነገርና ሆድሽን እንዴት እንደምትወጅ ቪዲዎች ሁሉ አሽሙር ስትረግጪኝ እኮ እንዴት ደስ እንደሚለኝ። በተለይ ሁለታችሁ ሌላ። እኔ ረግጬሽ አላውቅም። እናንተ ስትናገሩኝ ደስ ነው የሚለኝ ሞቆ ሞቆ ነው ማረገው ሰፈር ሲናገሩ ሲናገሩሽ ሴቶች ሌላ ሰው ሲናገርሽ ግን ድምሽ ይፈላል። አዎ ሴቶቹን ግን ሲናገሩኝ አሁን እንደናንተ እንደዚህ አሁን አፊ ሞልቻል፣ ነግራቸው መንገር ያለብኝ እና እነግራቸዋለሁ። አለቀ። ችግሩ ምንድነው እናንተ አትናደዱ፣ ሴቶቹ ይናደዳሉ። እኔ ምን እናደድኛ አሁን እናደዳለሁ እንጂ እኔ ደግሞ ሲጀመር፣ ሄኖክ አያወራም፣ አውራሽ ሄኖክ ወዳጆች አውራ እያሉ ነው ይ እንደስማችሁ እንደስማችሁ ክያረት ለምንድነው? ከነሱ ጋር ማትፈችው ግን አሁን ከብዙ ሴቶች ጋር ማስሩ ስም ብጠራችሁ ስም እንዳጠራ እኮ በአሽሙሮ የሚስተዳደቡት ይጠራ ስለምትፈሩ ነው። ያላችሁበት ሀገር ላይ ያ በህጉ ስለሚያስቀጣ እኮ ነው። የሆነ ቀን ስም መጠራራት ጀምራችሁ ነበር ግን ግን የሚከሳለ፣ የእውነት እንደው አሁን ስሙ ስለተጠራ ማን ማን እንደሆኑ ልንገርህ። መሪቱች ናት ሚሳለች ዱዱ የምትባለው ያችን ብሎክ አድርጋኛለች። የለም እንደው አላውቅም የት እንድማቃት። የሆነ ቀን ማናት እንደዚህ ሲቪል ላይ ነው ሲጫናት፣ ብሎክ አድርጋኛለች። ጌታ ሆይ፣ በሌላ አካውንት ግን በፌክ አካውንት ሁኜ እመጣልኝ ዱዱ ሳያት ሚስ ሚስ ድቡልቡላትን እንላለን። እሷ ደግሞ የሚስ የሚስ ተከታይ

ዲጄ ሙለር ጋር ሰላም ፈጥራችኋል። በቃ ከዚህ በኋላ አይ እኔ ገብቼ እንደዚህ እንደ ድሮ መናገር ስላቆምኩኝ እንጂ ሙሉ ጫርጌን ሰድቦ ነበር የገባው። ሳስበው ለምን ችግሩን አልጠይቀውም ብዬ ነው። እሱ ስራው ላይ ነው፣ ሽቀላው ላይ ነው። ይሸቅል ጣጤል ነው ቪዲዮ ሰርቶ ማለት ነው። እንደዚህ ምናምን ስላለ እኔ ደግሞ መሳለ ሙሉ ጃ ሰድቤ ደግሞ ራሱ ኮመንታቶሮች ግን ምን ሆነ ነው? ጆከር አሁን ለእነዚህ መልስ ምናምን አልሰጥም። እኔ እናንተ መታችሁ አትስሙኝ። ይህ ባሌ ነው ጥርሴ ምን ሆነ? አህያጥርስሽን እያዩ ነው ልክ እንደ ሶማሌ ነው። ጥርሳችን ውሃው ነው። እሺ ይሄ እኮ ጥርስ ካለመብሮሽ የሚመጣ አይደለም። ውሃውና አካባቢ። አንተ ተኛ በቃ ወንድሜ። ኧረ እኔ ከእንቅልፍ እየተነሳሁ ነው። እናንተ ሀገር ገና እየነጋ ነው። ያ እኛ ብልዛችን እንትን አይልንም፣ አያሳፍረንም። ከመሬ ኮ ምድር ወገብ እኮ ነው የምኖረው። ኮመንት ለምጣን፣ እኔ እኮ ኮመንት አላየንም። እኔ በጣም ሰው ትንቅ ያለሽ ምትል ሰዎች እኔ ሰው አልንቅም። እልህ ግን ከተገባባችሁ መፈጠራችሁ እንድትጠሉ ነው። አረጋችሁ። ስሚ አንቺ፣ ሀሳብሽን እየሰራሽ ሌላውን ነገር አሳ በጣም ዛሬ ራሱ በጣም የሚገርም አሳን ይሰራት አላየውን ቪዲዮን ፖስት አጋጣሚ እያየሁት ነበር ቅድም ስትፈገፍግ የሆነ እያጠብሽ አሳ አይቻለሁ። ኧረ እያጠብኩኝ አደለም ተዘርግቶ ነው ምናምን እንደዛ ነገር ቪዲዮ አይቻለሁ። ያ ያኮ በጣም ያምር አንቺ ግን አማራ ነሽ። ታያቸው ሄኖክ ከሌለ ምን ሰይ አሰበ ተፈሪ አዋሽ ልጅ ጥርሳቸው እንደዚህ ሄኖክ ከሌለ ምን ሰራለሁ ማለት ሄደ ሄኖክ ቆየ እግዚአብሔር ይስጥ ወይ ጉ እኔ ጋር ነው የምታወራኝ? ኮመንት ላይ ነው የምታወራኝ እጂ እኔ የምልህ ወከ በጣም የምትወደውን ግን ምንድን ነው ንገረኝ። ወይ እኔ እወዳለሁ የምልህ ምግብ የለኝም። አንድ ጊዜ ከበላው ሌላ ሌላ ችግር የለም። ማን ከቅቤ ውጭ ቅቤያት በላ አለ ጎበስ ስጋስ፣ ስጋ ችግር የለ። ማንኛውም ስጋ በአስታርቋቸው ሁሉንም ምናምን ማንም እኮ ሁላችን እኮ ስነስርዓት፣ በስነስርዓት ተገናኝተን አንድ ቦታ ብንጠይቅ ምንም እኮ ጸብ የለንም። በቃ ሁሉም ምንትን ይወዳል። ያም የሆነ ነገር ሲሆን እኔ ለመናገር ፈልጎ ነው ይላል። ያም እኔ ለመናገር ፈልጎ ነው ይላል እንጂ እኔ ጊዜ የለኝም እንደዚህ ጭቅጭቅ ምናምን። አንቺ እኮ አማራው እንዲዞርብሽ አደረግሽው በደህና ጊዜ። እኔ ምን አገባኝ ታዲያ አማራው። ቲክቶክ ላይ አላችሁ አማራዎች፣ ዞራችሁብኝ ችግር አለ። እኔ እያለሁ እንደዚህ አትበይ እሺ። ደበናአርፍ ከመጠጣቸው አትመልሺ ያልኩሽ አለች ከመጠጥ በጣም የምትወደው መጠጥ ለምሳሌ ምግብ በልተ ሲጨርስ ምንድነው የምጠጣው? ውሃ ምናምን የደሀ ደሀ አሉ ችግር ችግር የለ። አረብ ሀገር ያሉ ነገሮችን እጠጣለሁ። እሺ አግብታል ማነስ የተጻፈ፣ የተጻፈውን እኮ ቢያንስ እኔ የማልጠይቀውን እነሱ የሚጠንትን ሚቶ እየነገር እኮ። እሺ እሱ ሰው አግብተሃል፣ ፐርሰናል ነው መናገር አይቻልም። ጆከር ግን አፍቅረ

መልስ ልሰጥ ውይ መልስ ልሰጥ ነበረ ግን አንተ ስላለ ምንም አደለም። የእውነት ግን አሁን ሶሻል ሚዲያ ላይ ካሉ ሴቶች ይችን ሴት አግባ ውሰድ ብትባል ማንን ታገባለህ? ሀቢባ እስከ ፈሷ አስደታለሁ። እሺ ቀጥይ። ጥያቄ ሌላ ጥያቄ ያለ፣ እንደዚህ በጥፍ ጊዜ የምታዝናኒ ከሆነ መጣለሁ። ጥያቄ እንደዚህ አይነት ስትጠይቂ እንትን ጥቁር መነጽር አድርጌ ለምን አይን አፋር እንዳትወኝ ምን እሺ በጣም እዚህ ሶሻል ሚዲያ ላይ ካሉ ወንድ ቲክታከሮች ማንን ነው የምጠላው? እኔ ቲክታክ ላይ ካለ ወንድ ቲክታከር ሚመች ጎበዝ ነው የምትለው? ይሄ በቃ ይሄ በቃ ቲክታክ ላይ ካሉ ሰዎች ጎበዝ ነው ምናምን ብለህ ሰፖርት የምታደርገው ወንድ የሚመቸኝ ወንድ ነው ወይስ የምጠላው እሺ አንድ የሚመች አንድ የምጠላው ወይ፣ እኔ የምጠላው ሰው የለም። ወንድ ላይ የምጠላው ሰው የለም። መጥተው የፈለገውን ነገር ሊለኝ ሚዲያ ላይ ወንድ ስለሆንኩ ነው የወንድ ቂም ይዤ አልጠላም። ሴት አንቺ አሁን ቂም ትይዣለሽ መጥላት ባለብሽ ልክ። ጥላቻ ማለት እሱ ጋር መሄድ ያለመሄድ አይደለም። ጥላቻ ማለት ሆን ብለሽ ሰውዬውን በየቀን አንድ ጊዜ ትታያለሽ፣ ትነጋገርያለሽ፣ አልፈሽ ትያለሽ። በየጊዜው ግን ነገሮችን እያነሳሽ ስለዛ ሰውዬ ወይም በውስጥ የሆነ ደካማ ጎኑን ፈልገሽ እሱን ለመጉዳት ያ ያ ነው ጥላቻ፣ የመረረ ጥላቻ ማለት ነው። አንድ ቀን ትታያለሽ፣ ትተላለፈያለሽ። የሆነ ጊዜ ላይ ከተገናኘሽ አሁንም ትረጋገጃለሽ፣ መነጋገር ባለብሽ ልክ ትነጋገርያለሽ። ከዛ ውጭ እኔ ለማንም ሰው ሚዲያ ላይ እኔ ጥላቻ የለብኝ። ጥላቻ የሚኖርብሽ ውስጥሽ ላይ መናገር የማትችው ነገር ስላለን፣ ምንድን ነው ይሄ ልጅ የሚጽፈው እኔ ረጅም ኮመንት ነው የሚጽፈዋልጉት ከታ ሲመልሱለታል እና መናገር እኔ የፈለግኩትን እዚህ ፊት ለፊት አንቺ ጋር አሁን እኔ መጥቻ የፈለግኩትን ነገር እናገራለ። እሺ የምትወደው ሰው አንድ ሰው አንዴ፣ ስንት ስንት ነው? አንቺ ሰው ጋር ታጣይ? ብዙዎች አሉ በጣም ማከብራቸው። አንድ ሰው መላው በቃ፣ እኔ አንድ ሰው ሳይሆን መላው ወንድ ነው አላልሽ? መላው ከምድር ጀምሮ ሚዲያ ላይ ያለን አልሽ። እኔ በአጠቃላይ ብሄርተኞች ወንዶችን እወዳቸዋሉ፣ አከብራ። ፋኖዎችን፣ ብሄርተኞችን እወዳቸዋሉ፣ አከብራቸዋሉ። ሌላ ቀጤ ለምን እኔ ከሌ ከሌ ብዬ ማልዘረዝራቸው ብዙዎች ስለሆነ መብት ነው። እሺ እኔ ከልቤ ሁለቱን የተናገርኩትን እኔ እየቀለልኩ ማንንም አልጠላም። ሚዲያም ላይ ማንንም አልጠላም። እነዚህም የጠራሁልሽም ትክክል። እሺ ለምሳሌ እስካሁን ከተጣላሀቸው ከሆኑ ሰዎች ጋር ታረቅ ብትባል ታረቃለህ ማለት? እስካሁን ከተጣላሀቸው ስንተ ስንተ ጆከር ፈስተህ ታውቃለህ? እኔ አልጣላ ከሌ ጋ አልታረቅም፣ ከሌ ጋ እንደዚህ እንደዚህ አይነት እንትን እኮ አንድ በት የለኝም። ፈስተህ ታውቃለህ? ሰላም ነው ግን

አጭር ወይስ ረጅም ሴት ይሄ እንደዚህ አይነት እኮ ለታገኛለሁ ፖለቲካዊ ጥያቄ ብቻ ነው እንደምፈልገው አኔ የለኝማ ፖለቲካዊ ጥያቄ አይደለም መኩፋን ነው ጥርስ ሽፋቂ ይበላት አንተ ብብት ላይ ያለውን ፀጉር አንሳ መጀመሪያ ዝፍጥ ሽሻረ መኩ ጥሩ ሰው ላተው ተመኩ ይተው ይሄ መኩ ማለት የሚጨፍሩ አይደለ

ወንድማችን ነው። ተነፋነፍ አመሰግናለሁ። በዚህ ዘመን ተነፋነፍ የሚለብስ ሰው ነው። ጥርስሽን አሳጥቢ ይለቃለሽ፣ ጆከር ይከፍልልኛል። እውነታቸው ነው ግን አሳጥብ አሳጥ ተፈጥሮ አይ ሲጀምር ተፈጥሮ አይደለም ጥርሳችን እንደዚህ የሚያደርገው እኮ እንግዲህ፣ በውሃ ችግርና በዛ በአካባቢ ሶማሌ ብዙ ሶማሌዎች እኮ ከዚህ የባሰ እንትላላቸው። የእኛ ሶማሌ ሳይሆን እንትን ምን ሶማሌዎች ጋር ሶማሌዎች ጋር ነው ያየሁት። ምንጠጣ ውሃ የአዋሽ ውሃ ነው። ሁለት ባብራራላችሁ። አሁን እናንተ ስለማይቀባችሁ ውሃችን ጨዋማ ስለሆነ ባኝ ኔ ሶማሌዎችን እኮ ኔ ስለማቅ ነው። ሂጅ በቃ፣ ስለ ጥርስሽኝ ወይ ማክሳርከሽ ግቢ አትረብሽ ሂጅ አይ ንያየ የገለፈጥኩኝ አይደል እንዴ? አንተ ደሞ ጥርስሽ ምን ሆነ ነው ታከሙ ሄዳችሁ? ስማሽ ጆከር፣ ስለ እንደዚህ ምናምን እንዳትጠይቂም ብለኸኛል አይደል? ይሄ ምን አይነት ሴት ደስ ይላል፣ ምን አይነት ወንድ ምናምን ምናምን ብያለሁ። ከሰው እንዴ ሴት ልጅ ስታርግ በጣም የሚደብረን አንድ ባህሪ ነገር። ሴት ልጅ ስታርግ ሚዲያ ላይ ስላለው ነው አይደል? አዎ ሶሻል ሚዲያ ላይ አሁን እንደዚህ ሴት ልጅ ስታርጎ በጣም የሚደብረን በጣም ሴት ልጅ ስታደርግ የሚደብረኝ ነገር ምን እንደው ታውቂያለሽ? እንደዚህ ወጥ የሆነ ነገር አጭር ነገር ለብሰው ራሳቸውን ከታፋቸው ይሄ ከጉልበትም አልፎ ታፋቸው የጦታቸውን፣ ደረታቸውን ገልብጠው የሚወጡት ሰውነታቸውን አደባባይ ላይ እንደዚህ የሚያሰጡ ሴቶች እነሱ በጣም ነው የሚደብረኝ። ሁለተኛ ፀጉር ትዝ አስባልሽኝ። አንቺ ይህች የተባረከች ናት። ጸጉር አልወድም። ጸጉር አልወድም። ይሄ የሚደረብ ጸጉር እሱ በጣም ነው የሚያስጠላ። ለስለ እናንተም ጥሩ አይደለም ውበታቸውን ምናምን ያጠፋል። በብዛት በብዛት ምን አለ መሰለሽ በብዛት አሁን ራሳቸውን የጠቀሙ ይመስላችኋል ወይ ራሳቸውን ከፍ ያደርጉ ይመስላችኋል? እንዲሁም እናንተ በአግባቡ ለብሳችሁ ለራት ለምናምን፣ የሆነ ለዝግጅት ለብሳችሁ የምትሄዱትን ነገር ቲክቶክ ላይ ለብሳችሁ ስፖስቱት፣ ያ ነገር ይቀራል ሰው ጋ አጋጣሚ። ልትቀየሪ ትችያለሽ፣ ወይ ቄስ ልታገቢ ትችያለሽ፣ ወይ ሸክ ልታገቢ ትችያለሽ። የሆነች ልጅ እኔ ዛሬ ሶስት አመት እኔ ጋ ስንት ጊዜ እንደለመነች ልክ አግብታ ስትሸፈን ከአንዳንድ ያመጡ ቪዲዮን ከየት እንደሚያመጡት አላቅም። እሱሱ አይጠቅማችሁም። በእርግጥ እንትን ገበያተኛ አላችሁ። ገበያተኛ ማለት ለገበያ የወጣችሁ ትናንትም ሀያ ሁለት ቆም ቆም ስሰሩ የነበራችሁ ሴቶች እናንተ ናችሁ።